ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ህያው ምስክር ሳምንት አካደሚ ዝግጅታችን ነው። እንግዲህ ዛሬ ደግሞ በአዲስ ቤታ ወደ እናንተ መጥቻለሁ። በዚህ ዝግጅታችን የተለያዩ እንግዶች ወደ እናንተ እየቀረቡ ነው። የሚቀርብላችሁ ምስክርነት ደግሞ ብዙዎቻችሁን እየነካ ብዙዎቻችሁን ያስተማረ እንደሆነ እየነገራችሁ ስለሆነ ሁላችሁንም እናመሰግናችሁ እወዳለሁ። እንግዲህ ሰሞኑን ከቤተ ክርስቲያን አመራሮች እንግዲህ በተደጋጋሚ እየመጡ ይገኛሉ። ባለፈው ባቀረብኩላችሁ የቤተክርስቲያን አመራር እንግዲህ ብዙ ትምህርት፣ ብዙ አስደናቂ ነገር እንዳያችሁ እንዳገኛችሁ ተስፋ አድርጋለሁ። ዛሬ ደግሞ እንደገና ከዛው ከሙሉ ወንጌል ቤተክርስቲያን እንግዳ ይዤላችሁ ቀርቤ ያለው የዛሬ እንግዳዬ ፓስተር ይልማ ዋቄ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ፕሬዚዳንት በመሆን ያገለገሉ እንደዚሁም ደግሞ በአሁኑ ጊዜ ደግሞ በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የውጭ ግንኙነት የመንፈሳዊ ዘርፍ ኃላፊ ሆነው በማገልገል ላይ የሚገኙ ነው። ዛሬ ደግሞ ያው ምስክር ሆነው ምስክርነታቸውን ሊሰጡ በመካከላችን ይገኛሉ። ፓስተር ይልማ እንኳን ደህና መጡ። እንኳን ደህና ቆያችን። በጣም ነው የማመሰግነው። እንግዲህ ያው ብዙ የቤተክርስቲያን አመራሮች ምስክርነት ለመስጠት ብዙ ጊዜ አይደፍሩም። ለምን እንደሆነ አላውቅም እና ግን ያው ወንጌሎች በዚህ በጣም ላመሰግናቸው እወዳለሁ። ባለፈው ያው ምክትል ፕሬዝዳንቱና ቅርብ የነበረ እንደገና ደግሞ ዛሬ ያው ፓስተር ይልማ ስለቀረቡ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እንግዲህ ህያው ምስክር ዝግጅታችን ሰዎች ከየት ተነስተው የት ደረሱ ከህይወት ዘመን ተሞክሯቸው ሌሎች የሚማሩበት ነውና ፓስተር ይልማ ዋቄ የት ተወለዱ የታደጉ የት ጌታን ተቀበሉ ከልጅነት ጀምሮ ከቤተሰብ ጀምሮ አካባቢ ጀምሮ ጠረቁልን እንግዲህ ጥያቄ ሲኖር ነው ደርሶ ምጣው እሺ አመሰግናለሁ እንግዲህ እንደ ተወልጄ ያደግኩት አዳባ ባሌ የሚባልበት ሀገር ነው። ባሌ ክፍለ ሀገር ይባል ነበር ያኔ። አሁን ምዕራብ አርሲ ነው የሚባለው በአሁኑ አከፋፈል። አዳባ ቆማ ወይም ፍሩና የሚባልበት ቀበሌ ቆማ ነው የተወለድኩት። አንደኛ ደረጃ ትምህርት ቤት የተማርኩት በኤስአይኤም ሚሽን በሚባል ነው። ያኛው ትምህርት ቤት ከአንደኛ እስከ ስድስተኛ ክፍል አለው። ከዛም በኋላ ጁኒየር ትምህርት ቤት በዛ አዳባ ጁኒየር መለሰኛ ትምህርት ቤት የሚባል ነው እየተማርኩት። ስለ ቤተሰቦቼ ወደ ትምህርት ቤት እንመጣለን። ቤተሰቦቼ ምን ይመስላሉ? አባት እና ወንድሞች፣ የቤት ውስጥ ሁኔታስ፣ የልጅነት ሁኔታስ። ቤተሰቦቼ ያው የመጀመሪያው ልጅ በተለይ ለእናቴ የመጀመሪያው ልጅ ነኝ። አባቴ ደግሞ ለአባቴ ሌላ ልጅ አለች። ቀደም ሲል ከሌላ ሌላ ባለቤት ነበረው እና እሷን ወልዶ ወልዳ ሞተች። ከዛ በኋላ እናቴን አገባ ማለት ነው። እኔ የመጀመሪያው ልጅ ነ ስሉኝ እናቴ መሀን ነበረች እና ካገባች ከአስራ አንድ አመት በኋላ ነው የወለደችው። ከዛም በኋላ ከኔ በኋላ ሴቶችም ወንዶችም ልጆች ተወልደዋል። ስለዚህ እኔ ሶስት እህቶች፣ አራት ወንድሞች አሉኝ። አንዷ አሁን በሕይወት የለችም፣ ሌሎቹ በሕይወት አሉ ማለት ነው። ስለዚህ እንግዲህ ዘጠኝ ነ በአጠቃላይ የነበር ነው የቤት ውስጥ ስ ያለው የእምነት ሁኔታ ቤተሰቦች ቤተሰቦች በእምነት ኖምናል የኦርቶዶክስ ሃይማኖት ተከታይ ናቸው። እኛ በሙስሊም መካከል ነው ያደግነው ነው። በእርግጥ የኦርቶዶክስ ቤተክርስቲያን ተከታይ ናቸው። ኦርቶዶክስ ቤተክርስቲያን ተከታይ መሆናቸው እንጂ ብዙ ስለ እምነቱ በጣም የጠለቀ ነገር እውቀት፣ አልነበራቸውም ያው እንግዲህ ስርዓት አለ በዚያን ጊዜ ቤት ሰው ሲወልድ ያው ይረጫል፣ ሰው ሲሞት ፍታት ይፈታል። ብዙ ከዛ ያለፈ ሰንበት ይጠጣል፣ ማህበር ይጠጣል። ያ ነው ከዛ በስተጀ በተጨማሪ ደግሞ ሰዎች ከሌላ ባዕድ አማልክትም ያመልካሉ። እንደ ቤተሰብ እርሱ ያዩት የተሳተፉበት ካለ በልጅነት ጊዜ? አዎ እኔ በልጅነት ዘመኔ በጣም እታመም ነበረ፣ እና ከዛ እናቴ ወደ ተለያዩ ጠንቋይ ቤቶች እየሄደች ስለት እየተሳለች አድርግ እየተባሉትን ሁሉ እያደረገች ነበር። ምን ያድርጉ ነበር? የተለያየ ነገር መስዋዕት የሚያቀርቡት እርድ ይታረድ፣ እንደዚህ ይደረግ፣ እንደዚህ ይደረግ የሚሉት ነበሩ እና መንፈስ የሚያድርባቸው የተለያየ ስያሜ ያላቸው አማልክት ነበሩ። በአካባቢ የሚገዙ ሰዎችን የሚመሩ በአብዛኛው እነዚህ ጠንቋዎች ናቸው። ስለዚህ በዛ ጥንቆላ ውስጥ ብዙ ሰዎች ናቸው። የኔም ቤተሰብ በዛ ውስጥ ነው ያለፈት። ከዛም በተጨማሪ በቤተሰብ ደረጃ የሚከበር በዓልም አመታዊ የአምልኮ ስርዓት አለ። በአያታችን ቤት ተሰብስበን ው ምን ይደረግ ነበር? የሚያደርጉት ነገር ምንድን ነው? ይታረዳል፣ ይለመናል። ከዛም በኋላ የሚጠጣው ነገር ይጠጣል ቡናም አንዳንዴ ጫትም ተፈልቶ እንደጠበል ተብሎ የሚጠጣ ነገር አለ። ልጆች በሙሉ ተሰብስቦ አያታችን የሚባርክበት በዚያ የሚደረግ ሁኔታ አለ። በቤት ውስጥ ደግሞ በጨሌ እናቶቻችን፣ አያቶቻችን ጨሌን ያመልካሉ። አባቶቻችን ደግሞ ያንን መንፈስ ያመልካሉ ማለት ነው። እሱም ብቻ ሳይሆን የገዳ ሲስተም በቤተሰባችን ውስጥ የኦሮሞ ገዳ ስርዓት ውስጥ ያለፉ ናቸው፣ እና የተወሰነ ጊዜ እንትን ከተባለ በኋላ በገዳ ሲስቴም ውስጥ አባቴ ለምሳሌ የገዳ ድግስ ደግሶ አምልኮ ተካሂዶ ወንዝ ወርዶ ያህን ስርዓት ያካሄደዋል። ያንንም ያካሄዳሉ። የዚህ የመናፍስት ወይም ደግሞ የውቃቢን ነገር ያመልኩ ነበር። እኔ የምታመም ስለነበረ እነዚህ የተለያየ ጥንቆላ ጠንቋዎች መጽሐፍ የሚጽፉ ድግምት የሚደግሙ ሰዎች እየመጡ ለእኔም እቤት እየመጡ እቤት እየመጡ ሁ ይጽፉ ነበር፣ በአንገቴ ላይ ይደረግ ነበር። ይሞታል ተብሎ ይጠበቅ ነበር። እንዴት ነው? ምን ነበር ህመሞት ያሰውስተን ህመሙ ቀና ብዬ እንዳልሄድ የሚያደርግ ወገብ የሚል አዎ እና ብዙ አልበላም ብዙም አልጠጣም። ግን በጣም ህመምተኛ ነበር፣ እና እናቴ ብዙ ጊዜ ትሰጋ ነበር። ምግብም ብዙ ስለማልበላ ምን ስለማል ግን እንደዛ ሆኜ እኖር ነበርና በዛው አይነት ሁኔታ ሆኜ ትምህርት ቤት ገባው። እንደዛ ጎብጠው ማለት ነው አዎ እና ቀና ብዬ ብዙ መሄድ አልችልም። ትምህርት ቤትም ቀስ እያልኩ እሄዳለሁ። ከልጆች እኩል አልሄድም ነበር። በውስጥ ግን ምን ነበር የሚሰማት ማለት ድካም፣ በአእምሮ ራሱ ጭንቀት፣ ድካም ይሰማኝ ነበረ። እዛ ትምህርት ቤት ያው ገባሁ። ትምህርት ቤት ያው እንግዲህ መጽሐፍ ቅዱስ ትምህርት ቤት ያስተምሩ ነበር። እኔ ግን ትምህርት ቤት ከመጀመሪያ በፊት ጥጆችን ስጠብቅ ከብቶችን ስጠብቅ ስለ ፍጥረት የተለያየ ፍጥረት ለምን ሆነ ብዬ እመራመር ነበር። ጭንቅላቴ አስብ ነበር እና አህያ ለምን ከላም ተለየች፣ ላም ከአህያ ለምን ተለየ የሚል ጥያቄ ነበረኝ። ሰው ለምን እንጀራ ይበላል፣ ከብት ለምን ሳር ይበላል፣ ምንድን ነው ይሄ ልዩነቱ የሚል ጥያቄ ነበረኝ። እና ይህን ጥያቄ ወደ ቤተሰብ ሄድ ነበር ወደ አባት እናቴ ይሄ ቦረንጆቻ የተለያየ ነገር ያመልኩ ስለነበር ስለ ባዕድ አማልክቶችም የሚጠይቅ ነበር። ማን ነው እሱ፣ ምንድን ነው እያልኩ ጉረቤት ሳይቀር ይጠይቅ ነበረ። ቤተሰቦች፣ እግዚአብሔር ማን ነው እሱ? ፈጣሪ እሱ ነው። እሱስ ማን ነው እያልኩ፣ እሱ አይጠየቅም ይሉን። እንዴት አይጠየቅም? እሺ እናንተ ከዛ መጣችሁ፣ ሰው እንደዚህ መጣ፣ እግዚአብሔር ፈጠረ የተባለ እሱስ ማን ፈጠረው እያልኩ ጠይቅ ነበረ በጣም ልጆኜ ማለት ነው። እና ቤተሰቦቼ ይገስጹኝ ነበር። አንድ ጊዜ ትዝለኛል ኤሜ ግብለ የምትባል አሮጊት ነበረ ጎረቤታችን፣ ጠየቁ ስለ ቦረንትቻ ጠይቅ ትጠይቅ ቦረንትቻ ከብት ጠባቂ በቦራ ፈረስ የሚቀመጥ እንደዚህ የሚሆን ከብቶቻችን፣ ለዚህ ነው እዛ የምናመልከው የሚያስፈልገውን ነገር ብለን ጭንቅላት ውስጥ ተቀርጾ ቀርቷል። በወቅቱ ማለት ነው እና ከዛም በኋላ ከብቶችን ስጠብቅ ከብት ሳር ሲበላ እህል ደግሞ እህል ዳር ከብት ሳር በላ እህል በላ ምንድነው ልዩነቱ ብዬ አንዳንድ ጊዜ እያየሁ አበላ ነበር። የሰው እህል አበላ ነበር። ለዩጥ የለም። ጭንቅላቴ ትክክል ይፈላሰብ ነበር መሰለኝ እና ትክክል አልነበረም። ከዛ አፈላማ ሁሉ ተመልች ቤተሰብ ተበልተው ያውቃሉ እያየው እያበላሁ። አፈላማ ማለት የሰው እህል ከተበላ ተገምቶ የሚከፈል ካሳ ማለት አፈላማ ይባላል በኛ ቋንቋ እና እንደዛ ድረስ ሁሉ ደርስ ነበር። በጣም ነው ጭንቅላት የሚዞርብኝ የነበረው። ከዛም በኋላ ትምህርት ቤት ስገባ ስለ እግዚአብሔር ሲያስተምሩ ተመቸኝ፣ ማለት መጽሐፍ ቅዱስ ሲያስተምሩ ተመቸኝ። ጥያቄ ጥሩ ነገር ነው። እግዚአብሔር ከየት መጣ ብዬ ለመጀመሪያ ጊዜ አስተማሪዎች ተጠይቆ አቁ ያ እግዚአብሔርን ማን ፈጠረው እየጠየኳቸው፣ እግዚአብሔር ፈጣሪ ነው እሱ አይፈጠርም አይጠየቅም የሚል ምላሽ በግሳጼ ይመልሱልኝ ነበረ። እና ኦኬ ፍጥረት እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ግን እሱ ማን ፈጠረው መጨረሻ ላይ እና አንድ ጊዜ ትዝ ይለኛል ቤተሰብ እሱን ስጠይቅ እግዚአብሔርን ራሱ ማን ፈጠረው ሲል መልስ ስላጡ አንድ ጥቁር ነገር ፈጠረው ብሎ ከጥያቄ ለመገላገል ሙከራ አድርጎ ነበር። ትዝ ይለኛ ያ ጥቁርስ ነገር ማን ነው የፈጠረው? እያልኩ አባቶት ነው እንደዚህ ያሉት አባቴ አይደል፣ ሌላው ያው አባቴ ብዙም በዚህ ነገር ውስጥ ኢንቮልቭ አያደረግም የጠሸኳቸው ሰዎች ቤተሰብ አንድ ጥቁር ነገር ነው የፈጠረዋል ያ ጥቁር ነገር በአእምሮ እያለው ነው እንግዲህ ትምህርት ቤት የገባው እና መጽሐፍ ቅዱስ ሲያስተምሩ እግዚአብሔር አብ፣ እግዚአብሔር ወልድ፣ ክርስቶስ የእግዚአብሔር ልጅ አዳኝ፣ ስለ ሲኦል፣ ስለ መንግሥተ ሰማያት ሲያስተምሩ ማን ከየት መጣ እሱ እግዚአብሔር ከየት መጣ ብዬ ስጠይቅ ትዝ ይለኛል። አንድ አስተማሪ አንድ ጊዜ አንተ ጠማማ ነው ጥያቄ ሁሉ እኔን አባረረኛ። ጥያቄ ሁሉ እንደዚህ ጠማማ ነው እሱን አትከተሉ ብሎ ሲያስጠነቅቅ ነበር ክፍል እና አንተ እንደዚህ አትጠይቅ፣ እግዚአብሔር ጉዳይ ፈጣሪ ነው ፈጣሪ እሱን ማንፈጠረው ነው ነጥብ እያልኩኝ የሙስሊም ማለት ሙስሊም አካባቢ ነውና፣ የሙስሊም ልጆች አሉ። ሙስሊም ልጆች ደግሞ አላህ አለ፣ እግዚአብሔር ልጅ የለውም ብሎ አስተማሪዎቹን ይከራከራሉ። አይደለም፣ እግዚአብሔር ልጅ ክርስቶስ ነው እያሉ ሲያስተምሩ እኔ ደግሞ እግዚአብሔር ራሱ የለም እያልኩ ሲከራከር፣ እነዚ የሙስሊም ልጆች ደግሞ ኖ አላህ አለ አምላክ አለ ኢየሱስ ክርስቶስ የሚባል የለም ብሎ ይከራከራሉ። ክላስ ውስጥ ነው። ከዛ አንድ አሰብኩና እኔ ክርስቲያን ልጅ ነኝ፣ እነዚህ ደግሞ ሙስሊም ናቸው። ለምንድን ነው እኔ ክርስቶስ አለ ክርስቲያኖ ክርስቶስ አለ ብዬ ለምን አልከራከርም ብዬ ወሰንኩ። ከዛም በኋላ እነዚህ ክርክር ሲነሳ እግዚአብሔር አለ፣ ክርስቶስም እግዚአብሔር ልጅ ነው፣ እሱ አዳኝ ነው ብዬ መከራከር ጀመርኩ። ዝም ብዬ በልክ መከራከር ክላስ ውስጥ እየተከራከርኩ አስተማሪውን እያገዝኩ ሲከራከር ኦርቶዶክስ ክርስቲያን በመሆነ ስም ብቻ ማለት ነው። ስለ ገሀነም እሳት፣ ስለ እግዚአብሔር መንግስት፣ ስለ እግዚአብሔር ልጅነት እየተከራከርኩ እየተማርኩ ሳላውቀው እምነት ወደ ውስጥ የመጣ፣ እውነትም ክርስቶስ የእግዚአብሔር ልጅ ነው የሚል ነገር አመንኩ። ስለ ሰውልም አመንኩ፣ እየተከራከርኩ በክርክር ማለት ነው። ከዛም በኋላ እኔ ክርስቶስ የእግዚአብሔር ልጅ ነው እያልኩ መመስከር ጀመርኩ። ዝም ብዬ ሰላምንም ማለት ነው፣ ለጠንቋዎችም ውጭ ላሉትም፣ ለሙስሊሞችም፣ ለሁሉም ክርስቶስ የእግዚአብሔር ልጅ ነው ያድናል ማለት ጀመርኩ ማለት ነው። ከዛም በኋላ አንድ እኔ ጓደኛ አለ ሃይ ስኩል ጓደኛ ነው፣ የኔ እኩያ ነው። ግን ከኔ ቀደም ብሎ ተምሮ ሃይ ስኩል የገባ ልጅ አለ። የሀይ ስኩል የገባ ጎረቤት ነው፣ አብረው አደግነን። ጎባ ሄደ እሱ። ያን ጊዜ ጎባ ባሌ ክፍለ ሀገር ውስጥ አንድ ሃይ ስኩል ነው ያለው። ደግላሃን አዝማች ደግላሃን ሃይ ስኩል የሚባል እዛ ትምህርት ቤት ተምሮ ይመጣል እሱ። እኔ ደግሞ እዚ ጁኒየር ነው የሚማረው ኤሌሜንታሪ ነው የሚማረው ከብት ጥበቃ ላይ ስለቆየሁ አንድ ሶስት አራት ዓመት ወደ ኋላ ድላ ያደርግ ነበር። እና ከዛም በኋላ እሱ እዛ ሄዶ ለሱም እነግር ነበር ስለ መጽሐፍ ቅዱስ እየነገርኩት እሱ አይቀበልም ነበር። በኋላ አንድ ቀን ከዛ ስመጣ አብረን ነው የምናድረው፣ አብረን ነው የምንውሎ ቫኬሽን ስመጣ ክርስቶስ እግዚአብሔር ልጅ ነው፣ መንፈስ ቅዱስ ይሰራል፣ እንደዚህ ነው ሙታን ይነሳሉ፣ አጋንንት ይወጣል፣ በሽተኞች ይፈወሳሉ የሚል ነገር ይነግረኛል። እኔም የመሰከርለት ሰው መልሶ ለእኔ ስነግረኝ ይሄን ከየት መጣ? እዛ ጎባ ለካ ቸርች ተከፍቶ ሪቫይቫል እዛ ውስጥ ጌታን ተቀብሏል። እሱ እዛ ኮንቨርት ዶኖ ሲመጣ እኔ ስነግረኝ እኔ ቃሉን ነግረዋለሁ። እሱ ደግሞ ያለውን ነገር ይሄ ነው ይሄ ነው። እዛ ያሉ ሰዎች ወንጌላውያን አሉ በመንፈስ ቅዱስ ተሞልተው በሽተኞች እንደሚፈሱ ብዙ ነገር እንደሚሆን ይነግራል። ልክ ነው ይሄ ከእውነት ትክክል ለመጽሐፉ እያልኩት ከዛም በኋላ ጎባ እና ጻድቁ አሉ እነ ባደግ የሚባል ሁለቱ ናቸው ቸርች የጀመሩት እዛ እና እዛ ሪቫይቫል ውስጥ ነው የዳኑት። እነዚህ ከበየክፍለ ሀገሩ የነበሩ ሰዎች ወጣቶች እዛ ነበር የሚሄዱት። እኔም ከሶስት ዓመት በኋላ እዛ እንደሚሄድ ተስፋ ይሄ ነገር ልክ ነው። እኔ ከሶስት ዓመት በኋላ እዛ ሄደና በቃ እንዳንተ ጌታን ተቀብዬ እኖራለሁ ልክ ነው ብዬ ውስጤ ወሰነ። ግን በመካከል አብሬን ወደ እኔ ቤተሰብ ወደ እሱን ዘመዶች ጥየቃ እንሄዳለን፣ እንጋበዛለን፣ እንበላለን፣ እንጠጣለን። ከዛ ወደ የቤታችን እንመለሳለን። ብዙ ጊዜ አብሬን ነው የምናደርነው እና እኔ እንደዛ አይነት ነገር ወስኜ ኦሬዲ ገብቶኛ በጣም ጥሩ ነው ብዬ እሱ አብረን እየጸለኝ እያለን አበራ በይሳ ይባላል፣ ባይዘው አብረን እየጸለኝ ጎተራ ስር ተኝተን አብረን እዛ ተጸልየውለት መጥተዋል። መንፈስ ቅዱስ አይሞላ ማለት ነው፣ ግን ስለ መንፈስ ቅዱስ ነግሮኛል። ከዛ እሱ መንፈስ ቅዱስ ይሞላ እዛ አብራሽ እያለን አው ሌሊት እየጸለ መንፈስ ቅዱስ ተመቶ በልዩ ልሳን ሲናገር እንደገና ይስቃል። ተነስቶ ምንድነው ብሎ በራሱ ላይ ይስቃል። እኔ ደው ይሄ መንፈስ ቅዱስ ነው። መንፈስ ቅዱስ እኔ ሰደበ ስለሚል፣ አንተ ዝም ብለህ ጸልይ፣ መንፈስ ቅዱስ ነው ይለዋል። እኔ ገና አልተለወጥኩም። ከዛ እንደዛ እሱ መንፈስ ቅዱስ ተሞላ። ከዛ እንደዚህ የዞር ቤተሰብ ስንጠይቅ አንድ እኔ ዘመድ አለች ጠጅ ቤት ያላት፣ ስንሄድ እንግዲህ ያው እንጋበዛለን፣ ጠጁንም ብዙንም እንደዛ እንደዛና። ከዛ እሷ ቤት ስንገባ ልጆች ብርዝ ጠጡ ምናምን አለች። እሺ አልንና ቀዳችልን ብርዝ ከጠጅ ጋር ቀላቅላ ነው የሰጠችን። ከዛም በኋላ እሱ አመነታ እኔ ጠጣሁ ስልጣ ርግ የጠጣሁና አንተ ግን አትጠጣ እንዳትረክስ አልኩት። እሺ አለ። ምን ላርጋ ነው በቃ እኔ ጠጣለሁ። እሷ ጓዳ ገብታ እስክትመለስ እኔንም ጠጣው የእሱንም ጠጣሁና ልድገ ማለች። አይ በቃ እኔ አንጠጣ ማለት አትጠጣ አንተ እንዳትረክስ ብየው ማለት ነው። አመተት ምን ነው ካ እንታጃ ወደ ጠጅ ነው እኮ የቀላቀለች ሰጠች። ከዛ እኔ ጠጣሁና ልክ ጎዳና ላይ ወጥተን ወደ ቤል እንሄድ ስን በቃ እኔ ከዛሬ ጀምሮ ጌታን በሙሉ ልቤ ተቀብያለሁ ሁለተኛም አልጠጣም፣ ሁለተኛ እንትን አልልም፣ ጌታን ተቀብያለሁ አልኩት። አረ እባክህ አለ። በቃ ይሄኔ ጌታን ተቀብያለሁ ከዚህ በኋላ እንዳንተ ይሆናል። ደስ አለው። ከዛም በኋላ አብረን ገባን፣ መጽሐፍ ቅዱስ እየተወያየን እየነገረኝ እንትን እያለ በኋላ ብጸልይልህ መንፈስ ቅዱስ አትሞላም? ይሁን ጸልይልኝ አልኩ። ጸልይልኝ መንፈስ ቅዱስ ተሞላ ተሞላ በዛው ተለወጥኩ ማለት ነው። እኔ ሳላስብ ከሶስት ዓመት በኋላ ያልኩትን ድንገተኛ ለውጥ ጌታ ወደ ህይወት ያመጣ። ከዛም በኋላ ወደ ጁኒየር ስንሄድ ድሮ ማስበው ፍልስፍና ድሮ ምንድን ነው ብዬ ማስበው ይሄ ዲያሌክቲካል ሳይንስ ማቴሪያል መጥቶ ነበርና እሱን የተማሩ ልጆች ከዩኒቨርሲቲ መጥቶ እዛ ጁኒየር ስኩል ሰባትና ስምንት ያስተምራሉ፣ እግዚአብሔር የለም። መንፈስ ቅዱስ እንደተሞላው በሽታ የት እንደገባ፣ መብላት አልችልም ነበር፣ መብላት ጀመር። ቀና ብዬ መሄድ ጀመርኩ። አሁን ስታየኛውን እንደዚህ ቀና ብዬ ነው የሚሄድ አይደል? ያን ገንበስ ብዬ ነበር። ልክ መንፈስ ቅዱስ እንደተሞላ በሽታ የተነቀለ፣ ቀና ብዬ መሄድ ጃል። እንዲህ አላድግም ብዬ ነበረ፣ ማደግ ጀመርኩ ረዘምኩ ማለት ነው። አሁን ከረጃጅሞቹ በጣም ቀውላላ ከአሁኑ ሳይሆን ረዘም ካሉት አንዱ ነኝ አይደለ? ያኔ ስጋት ነበረብኝ። እድገትም አደግኩ ቀናም ብዬ ህድ ዳንኩ ማለት ነው። መንፈስ ቅዱስ እንደተሞላው ዳም ከዛ በኋላ መመስከር ጀመር። እኛ እነዚህ ጋር ተገናኘንና ያስተምራል ወይ አሁን ድሮ እኔ የማስበው ፍልስፍና ዝም ብዬ አእምሮዬ ውስጥ የሚመላለሰው መጣ ለካሴ ጌታ ፕላን ያ ትምህርት ቢያገኘኝ ኖሮ ሳልለወጥ እኔ ኤቲስት ሆኜ ነበር። እግዚአብሔር በመሀል ገባና ተለወጥ። አሁን ከእነሱ ጋር ሙግት ጀመር ከአስተማሪዎች ጋር እግዚአብሔር አለ እግዚአብሔር እንደዚህ ነው የሚለውን ነገር እየመሰገን በትምህርት ቤት እየተሰባሰብን ትንሽ የተወሰኑ ልጆች ነበሩ። ከኔ ጋር የሚማሩ ሴቶች፣ ወጣት ሴቶች ልጆች ነበሩ። እህቶቻቸው እዛ የሚማሩ የነበረ ጎባ እነሱም ተለውጦ መጠው መሰከሩላቸው። ከነሱ ጋር ምስክርነት ጀመር። መዘምራን የሚባል አቋቋም። ከዛም በኋላ አገሩ ላይ መመስከር፣ በሀይ ስኩል መመስከር፣ በሰፈር መመስከር ጌታን። ባይብል ስኩል በ15 ደቂቃ ወጥተን እናጠና ነበር፣ እንዘምር ነበር። እየተሰበሰቡ እየመጡ እኛን ይጮሁብን ነበር፣ ግን እኛ ምንም አይመስለንም ነበር። በስልሳ ሰባት መጨረሻ ለስልሳ ሰባት ነው ስልሳ ስምንት እና ስልሳ ዘጠኝ እኛ እዛ ትምህርት ቤት ላይ በቃ እግዚአብሔርን ቃል በደንብ አድርገን እየመሰከርን እየተጫጫ አሳለፍ አንድ መምህር አለ እዛ ከተማ ውስጥ መምህር አላማው የሚባል እሱም ደግሞ ጎባ ሄደው ጌታን ተቀብሎ ነበር እሱ ቤት ፌሎሺፕ ጀመር ሰዎችን እየመሰከርን እዛ እያመጣን ከጎባም እየመጡ ወንጌላውያን ያስተምሩን ነበር ተማሪዎች ያስተምሩን ነበር ሃይስኩል የጨረሱ ስለዚህ ትልቅ ስራ እዛ ከተማ ጀመርን ማለት ነው ይሄ አሁን በዛን ጊዜ ለውጥ እየተካሄደ የነበረበት ሰዓት ነው። አዎ ልክ አብዮት ስልሳ ስድስት መጣ፣ ስልሳ ሰባት እድገት በህብረት ተማሪዎች ዘመቱ። ከፍተኛ ለውጥ አብዮት የፈነዳበት ወይም ደግሞ ያቆጠቆጠበት ጊዜ ነው። እግዚአብሔር የለም የሚል ትምህርት ገበሬ ማህበር ድረስ ውስጥ የገባበት ጊዜ ነበር ማለት ነው። እንዴት አለፋችሁት ለውጥ መስ ያኔ ለውጡ እንግዲህ ከዛ በኋላ እኛ ጌታ ባሌ የባሌ ገበሬ ነው ለውጡን የጀምረው የሚባል አባባል ስለነበረ እዛ አካባቢ ነው ለውጥ የጀምረው። እዚያንተ እርሶ እዛ ስል ከነበሩ እንዴት ነበረ የባሌ ገበሬ ለውጡን ጀመረ የሚባለው? በኃይለ ሥላሴ ዘመን የነበረ ንቅናቄ ነው። እሱ የፖለቲካሉ ንቅናቄ ነው። አሁን ዛ ዛ ዘመን የሚባሉ ነገሮች አለው ፖለቲካ እዛ ላይ አልደረስንም። እኛ ግን አሁን እኛ በምንደርስበትና ጌታን ተቀብለን ወንጌል መመሰከር ስንጀምር የኮሚኒዝሙ ንቅናቄ ከፍተኛ ነው። ከመንግስት በኩል የሚመጣ እግዚአብሔር የለም የሚል በትምህርት ቤት ጀምሮ በቀበሌ ጀምሮ ያለው ነገር ከባድ ነበር። እግዚአብሔር የለም የሚል ነገር እኛ ስንመሰክር ከሞት በኋላ ሕይወት የለም እያሉ ይከራከሩ ነበር። ስለዚህ መንግስትን እነዚህ አደንዛዦች ናቸው፣ ሃይማኖት የማደንዘዣ እጽ ነው እያሉ እኛን ያሳድዱን ነበር፣ ይከራከሩን ነበር። መምህራኖቻችን ሳይቀሩ እግዚአብሔር የለም ብሎ ሲከራከሩ፣ እኛም ደግሞ እንከራከራቸው ነበር። እና ትዝ የሚለኝ ነገር እግዚአብሔር የለም ተጨባጭ ነገር የለውም ሀሳባውያን ናቸው ሀሳብ ብቻ ነው ሲሉ፣ አይ እግዚአብሔር ተጨባጭ ነው እያልን እንከራከር ነበር። ክርስትና ተጨባጭ ነገር አለው ተጨባጭነቱ እኛ ራሳችን እናቀርብ ነበር። ህይወታችን ይሄ ነው፣ ተለውጠናል፣ ክርስቶስ ለውጠናል፣ ቀይሮናል እያል ግን መሰከር ነበር። መጨረሻም ደግሞ ያሳድዱን ነበር። ከትምህርት ቤት ሊያባረሩን ይሞክራሉ፣ ሊያስሩን ይሞክራሉ። ብዙ አሰቃዩ። እዛ እናንተ መኖር የለባችሁም የሚለው እነዚህ ጥቂት ልጆች ግን እኛ አብስተን እንሰራ ነበር፣ እንመሰክር ነበር። ምንም ወደኋላ የምንልበት ነገር አልነበረም ህብረት ጀመር። በዛ እየመሰከርን ሰዎችን ወደዛ እያመጣን በጸሎትም በምንም እግዚአብሔርን ቃል እየተካፈል እንቆይ ነበር ማለት ነው። ቤተክርስቲያን አልነበርም አልነበረም። ፓስተር ጻድጉ ታደዛ ሰሩ ነበር። እነ ፓስተር ጻድጉ ጎባ ናቸው። ጎባ ከኛ መቶ ኪሎ ሜትር ነው የሚርቀው። ሪቫይቫል የፈነዳው እዛ ነው። አልተገናኛችሁም? ያኔ አልተገናኘንም። እነሱ አልተገናኘንም ግን በኋላ ጌታን ስንቀበል እነዚህ ተማሪዎች እዛ ሲማሩ ኮኔክት አድርገውናል። እነሱም ሲያልፉ እዛ መምህር ቤት ያርፋሉ፣ እዛኛ እንሰባሰባለን። እዛ ያስተምራሉ፣ ይጸልያሉ፣ ያጽናናሉ፣ ያልፋሉ፣ ይሄዳሉ። በቋሚነት ግን በተመላላሽነት የሚያስተምሩ የሚከታተሉን ሰዎች ነበሩ። ፓስተር ባደግም እዛ ነበረ። ፓስተር ባደግና ፕሮፌሰር ባደግና ፓስተር ጻድቁ ቀደም ብሎ የተወሰነ ቀናት ቀድሞ ነው የመጣው። እሱም እሱን ተከትሎ መጣ። እነሱ የባሌ ሙሉ ወንጌል የጎባ ፓይነር ናቸው። ከዛ በኋላ አምስት የሙሉ ጊዜ አገልጋዮች ሆኑ። እነሱም በየክፍለ ሀገሩ የሄዱ ይህን ስራ ይሰራሉ። በተለይ ደግሞ የሃይስኩል ተማሪዎች የተለወጡ አሉ። በሄዱበት ይህን ስራ ይሰራሉ። የተቀበሉት ደግሞ በያሉበት ስፍራ የጌታን ስራ ይሰራሉ። ቸርች ይመሰርታሉ። እዛ ቸርች መሰረት ነው ማለት ነው ለኛ እዛ ቸርች መሰረት እነሱ እየመጡ ሲያልፉ ወደ ደቡብ ለአገልግሎት ያልፉ ያልፋሉ። ወደ አዲስ አበባም ሲመጡ እግረ መንገዳቸውን እዛ ስራ ይሰራሉ። ቸርቹ ያን ጊዜ እንግዲህ ሙሉ ወንጌል አልተመሰረተም፣ ስምም አልነበረም። ግን የጎባ ሙሉ ወንጌል እንደሆነ እዛው እና አሁን ሳርጓል እኛ ሪቫይቫሉን ነው እንጂ ሙሉ ወንጌል ነው እንደዚህ ነው የሚባል ነገር የለም፣ ስም አልወጣለትም ስም አልወጣለትም። ስሙ እዚህ ወጥቶለታል። እዛም የጎባ ሙሉ ወንጌል ናቸው። ከዛም በኋላ ስደቱ የበረክታ ሲሄድ ሌሎቹ እንትስሉ የሙሉ ወንጌል ቤተክርስቲያን አገልጋዮች ሊንክ አረግን ማለት ነው። ከጎባ ሙሉ ወንጌል ጋራ ሊንክ አረግ። ያው የዛ ብራንች ነው ወይም ደግሞ የዛ ህብረት ነው ማለት ነው። ከዛ አገልጋዮች የመጡ ያገለግሉ ነበር። በተለይም እኛ ጋር በተደጋጋሚ መጥተው የሚያገለግልን ወንጌል አይበልጥ የሚባል አሁን አለ እዚህ አዲስ አበባ እሱ በብዛት መሰረታዊ ነገር ያሳዘን እርሱ ነው ማለት ይቻላል። ሌሎቻቸውም እነባደግም ይመጣሉ። አለማየሁ ይባላል፣ ተሳይስ ይባላል፣ ፓስተር ጻድቁ ራስ አለ። በዛ ስፍራ በሚያልፉበት ጊዜ አድረው ቆይቶ ምን ብሎ ፕሮግራም ተዘጋጅቶ ያገለግሉን ነበር። ስለዚህ እንደዛ ነው ያሳለፍነው። ከዛም በኋላ 68 እና 69 በዛ ያሳለፍን ያኔ ወደ ጎባ ነበር የሚሄዱት። ከዛ በፊት የነበሩት ለእኛ ደግሞ አውራጃ ዶዶላ ነበር። ዶዶላ ሃይስኩል ተከፈተ። እኛ ወደ ዶዶላ ሄድን። ወደ ጎባ መሄዳችን ቀርተው ወደ ዶዶላ ሄድን። ዶዶላም ደግሞ እንደዚሁ የተወሰኑ ልጆች ነበሩ። እግረ መንገዳቸውን አገልጋዮች ሲሄዱ ሰብስቦ የሚያገለግሏቸው፣ የሚያስተምሯቸው፣ እግዚአብሔርን ቃል የሚያስተምሯቸው የሚያገለግሏቸው አገልጋዮች አሉ ማለት ተማሪዎች አሉ ነበሩ። ከጎባም የሚመጡ ተማሪዎች ከዛ ወደ ጎባ የሄዱ እዛም ደግሞ መስክረውላቸው ወደ ጌታ የመጡ ሰዎች ነበሩ። እኛ ስንሄድ የአዳባ ሁለት ዓመት መስርተናል። እዛ ደግሞ ቋሚ ፕሮግራም ጀመር። ዶዶላም ማለት ነው። ዶዶላም ሊስት አደረግንና ልጆቹን ሰብስበን ተዋውቀን ስለነበረ የቋሚ ፕሮግራም ጀመርን። እያሳደዱን እየሰደቡን ብዙ ነገር እያደረጉ ዝም ብለን አንድ እህት ቤት ሃይስኩል ኮንኮሰጋ የሚባል ቦታ መታ የአባቷ ቤት በአባቷ ቤት የምትኖር በእሷ ቤት የመጀመሪያውን ፕሮግራም ቋሚ ፕሮግራም ጀመር። የመጀመሪያ ፕሮግራም የጀመርን ቀን ታሰርን። አስር ቤት እስር ቤት ገባን፣ ማለት ነው። በጣም ጥሩ ነው። እስር ቤቱ እንዴት ነው? ምን ይመስላል? ይነግሩናል። አህ ረፍት አድርገን መሳለን። ተመልካቾቻችን የተሳተላችሁት ትከንቲ ይኸው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የእረፍት ሰዓታችን ላይ ደርሰናል። ከእረፍት በኋላ እንግዲህ ፓስተር ይልማ ዋቄ በኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፕሬዝዳንት በመሆን አገልግለዋል። አሁንም በካውንስሉ እያገለገሉ የሚገኙ ናቸው። ታሪካቸውን እየነገሩን ይገኛሉ። ከእረፍት በኋላ